ይሰማል። አዎ ታም ይሰማል። ምን ላይ ደረሳችሁ? አሁን ወጣናል ከፖሊስ ጣቢያ ። አሁን ወደ ሐኪም ቤት ይወስዷታል። ሪፖርት ተደረጋለች። እሺ ሆር ሪፖርት ማለት ነው። መክሰስ እንዳለባት ነገርኳችሁ። እሺ፣ ያው ኬዞን የሚከፈተው ጠዋት። አሁን በአምቡላንስ መጥቶ ነው የሚወስዳት ወደ ሐኪም ቤት። ሆር ሪፖርት ተደረጋለች፣ ፉል ቼክ ማለት ነው። ኦኬ እሺ እነሱ ማለት በቀላሉ መንገድ ሊጨርሰው ነበረ ላይክ ከላስ ቪዛ እንድንክነስልላት ቪዛ ከንስሌሽኑን ስታት እና ትውጣ ለምን መብትዋን እዚህ ጋር ማግኘት አለባት አንገቷ ለምሳሌ እዚህ ጋር የሆነ እንደዚህ ስክራች ምናምን ነገር አለ ገባሽ የደረሰባት ድብደባ ስላለ የእሷ መብት ግዴታ ማግኘት አለባት አልሀምድሊላህ እዚህ ሀገር ማለት የህግ ያለበት ሀገር ነው ማንኛውም ሰው። አጥፍቶ ከሆነ የራሱን ጥፋት ግዴታ ዋጋው ማግኘትም አለበት። አሁን ረ ይወጣናል ከፖሊስ ጣቢያ እነሱ። ከትንሽ ደቂቃ በኋላ ይወስዳታል ወደ ቤት ማለት ነው እና ነገ እናንተ ትሄዳላችሁ ያ ሞርኒንግ ላይ ስምንት ሰዓት ምናምን እንመጣለን። ችግር የለ። ማለን እግዚአብሔር ያ በቃ ኦልሬዲ እሱን አስተካክሎት ያለው በግዴታ እንዲወስዱ አድርጓቸዋል። ነገ ጠዋት ኤት ኦክሎክ ደርሳለውኝ እዚህ እንድትመጪ ብለዋል ብሏል። ስምንት ሰዓት ላይ ይመጣለሁ ይሻላል። እሺ፣ ምንም ችግር የለም እኛ ጨራርሰን ይሻላል። እንዲያውም ይዤ አስመጣለሁ። ደህና ደሩ። እነ ይስሀቅንም አመስግኝልን። ያው እነ ይስሀቅም ገብተው እነሱም ናቸው እንትን ያሉት ኮሽቶሽ ያረጉት ቀድመው ከእናንተ የደረሱ ልጆች ስላላወቅኳቸው አላስገባኋቸውም። ደብሯቸዋል፣ ግን ያው ኖርማል። እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር እነ ዘመድ ስማቸው ዘመድ ነው ሚባሉ ልጆች እግዚአብሔር ያክብርልን። እግዚአብሔር ይባርካችሁ። እዚህ ላይ ስላ ስለሆነ ነው፣ እንደገና ስላላይቻችሁ ነው። ያው እናንተ ደግሞ ለራሳችሁ ኢትዮጵያዊነት ወገንነት እናመሰግናለን። ስለማያውቋችሁ ነው። እግዚአብሔር ይስጣችሁ፣ ተባረኩ። እሷ አንድ ነገር ሳትሆን አንተኛም ያላችሁ ከታች ያላችሁ አስራ ሦስት ሺህ ሰው የነበራችሁ በሌላ ፔጅ ከፍታችሁ እኛን ስትከታተሉ የነበራችሁ ሁሉ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። በጣም ነው የምንወዳችሁ በጣም ነው የምናከብራችሁእግዚአብሔርያክብሩሽተማሽተማመጣ ምንድን ነው አልኩት እና የሆነ ነገር ካለ እየተከታተለ ነበር የመጣው። የሆነ ነገር ካለ ለማገዝ ነው እና ይሄ

እና እማቲ እስከዚያስ፣ አንቺ ደውዪ ናይ ደውያለሁ። እማቲ የእራሴን ድምጽ ነው እንዳይመስል አንቺ እርግጠኛ ሁኚ። ቢ ዋን ነው ቢ ዋን ኤ ቢ ሲ ዲ ወላ

ነው እናንተ ያላት ይሄ እንደ አለ ብላለች እኮ ምልክት። ማሚ ዲ የለም፣ ዲ የለም ማሚ ቢላ ግ አንዴ ልለፍ እሙዬ፣ አንዴ ልለፍ እማቲ እማቲ